ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 6 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብሀ በተለያዩ ቀጠናዎች በቀጠለው ወታደራዊ ዘመቻ ድል ማስመዝገቡን አስታውቋል። የጦር ግንባር ውሎ መረጃዎችን አካተናል። የብልጽግና አገዛዝ ወደብ ባላገኝም ኤርትራን መውረሬ አይቀርም ብሏል። ኤርትራ ደግሞ አሳሳቢ ነው ስትል ምን ላይ በአረሲው ጥቃት ማዘኑን የገለጸው የዓለም አብያተ ክርስቲያናት ምክር ቤት አስቸኳይ መፍትሄ እንዲሰጥ አሳስበዋል። ፋኖ በምስራቅ አማራ በተቆጣጠራቸው አካባቢዎች ህዝባዊ አስተዳደር መዘርጋቱን ቀጥሏል። ዛሬም በምዕራብ ወሎ አንዲት ከተማ ተቆጣጥሯል። በእንግሊዝ የስደተኞች ሁኔታ ስጋት ፈጥሯል። የጥገኝነት ጥያቄያቸው ተቀባይነት ቢያገኝም በቋሚነት አይቆዩም ተብሏል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ፣ እና ሼር በማድረግ አሁኑ ሆኖ ቤተሰብ ይሁኑ። ዓለም አቀፍ የሻማ ማብራት ፕሮግራም ለአማራ ሞት ይብቃ ስለ እህቶቻችን ስለ አባቶች ስለ ምዕመናን ዝም አንልም በሚል በመጪው ህዳር 6 ቀን 2018 ዓ ም ወይም ኖቬምበር 15 2025 ከ6 ፒኤም ኢስት ጀምሮ ይከናወናል። ፕሮግራሙ ቨርቹዋሊ ወይም በኦንላይን የሚካሄድ ሲሆን በዋና ዋና የሚዲያ ቻናሎች በቀጥታ ይካሄዳል። በአማራ ማህበራት ህብረት ሰሜን አሜሪካ ፋና እና ከአማራ ሚዲያ ካውንስል ጋር በተዘጋጀው በዚህ ፕሮግራም ላይ እንዲሳተፉ ጥሪ ቀርቦለታል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ በተቆጣጠራቸው አካባቢዎች ህዝባዊ አስተዳደር መዘርጋቱን ቀጥሏል። ንጉስ ሚካኤል አሊኮር ሳጅን አደም አሊ ወይም አባናደው ክፍለ ጦር ከአብይ አህመድ አገዛዝ ነጻ ባወጣቸው ቀጠናዎች ውስጥ የሲቪል አስተዳደር መዋቅር እየዘረጋ መሆኑን አስታውቋል። ክፍለ ጦሩ በሚንቀሳቀስባቸው የክላላና ለጋምቦ ወረዳዎች ውስጥ ይዞታውን እያሰፋ መጓዙ ተገልጿል። ለተከታታይ ቀናት በተደረገ ተጋድሎ ነጻ የወጡ አካባቢዎች ነዋሪ የሆነው ህዝብ ራሱን በራሱ የሚያስተዳድርበት ያለበትን እድል ለማመቻቸት ተብሎ የሲቪል አስተዳደር መዋቅሩ እንደተዘረጋ የክፍለ ጦሩ ህዝብ ግንኙነት ክፍል አሳውቋል። በቀበሌ ደረጃ የአስተዳደር የጸጥታና ፍትህ ዘርፍን የሚመሩ አካላትን በህዝብ የማስመረጥ ስራ የተሰራ ሲሆን ሶስት ሶስት ቀበሌዎችን በአንድ በማስተሳሰር የንዑስ ወረዳ አስተዳደር መዋቅር እየተዘረጋ እንደሆነም ነው ለማረጋገጥ የተቻለው። በዚህም መሰረት በዛሬው ዕለት አንድ የንዑስ ወረዳ አስተዳደር መዋቅር ዝርጋታ ፕሮግራም ከለላ ወረዳ ውስጥ ተካሂዶ በስኬት መጠናቀቁ ታውቋል። የቀበሌና የንዑስ ወረዳ መዋቅር ዝርጋታ ስራው ቀጣይነት እንደሚኖረው የሳጅን አደም አሊ ወይም አባናደው ክፍለ ጦር አዛዥ አርበኛ አለልኝ ተሰማ ተናግሯል። የሲቪል አስተዳደር መዋቅሩን እንዲመሩ የተመረጡ አካላት መራጩን ህዝብ በንጽህናና ና በትጋት ማገልገል እንዳለባቸው የማስታወስ ስራ የተሰራ ሲሆን በህዝብ ፊት ቃል እንደገቡም ተደርገዋል። ማህበረሰቡ ለአካባቢው ችግሩ አካባቢው መፍትሄ እንዲያገኝ ታስቦ ራሱን በራሱ የማስተዳደር እድል ስለተመቻቸለት እጅጉን ደስተኛ መሆኑን የገለጸ ሲሆን የንዑስ ወረዳ አስተዳዳሪና ምክትል እንዲሁም የንዑስ ወረዳ ሰላምና ደህንነት ኃላፊና ምክትልን ጨምሮ ሌሎች ዘርፎችን የሚመሩ አካላት በቀጥታ በተደረገ ህዝባዊ ምርጫ አብላጫ ድምፅ አግኝተው ተመርጠዋል። ይበንዲ እንዳለ ንጉስ ሚካኤል አሊኮር ሳጅን አደም አሊ ወይም አባናደው ክፍለ ጦር ሸዋን ግዘው ካሳ አንደኛ ሻለቃ በምዕራብ ወሎ ግንባር ሻፊ ታዳጊ ከተማን መቆጣጠሩ ታውቋል። ኤርትራ የዐቢይ መንግስት የጦርነት ጉሰማውን ለጊዜው የተወው ይመስላል ስትል ምላሽ ሰጠች። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረመስቀል የኢትዮጵያ መንግስት ላለፉት ሁለት ዓመታት በኤርትራ ላይ ሲያደርግ የነበረውን የጦርነት ጉሰማ እንዲሁም በቀይ ባህር ላይ የባህር ኃይል እናቋቁማለን የሚለውን ቅስቀሳ ለጊዜው ገታ በማድረግ ከሰሞኑ ዝምታ ውስጥ ገብቷል ሲሉ ተናግረዋል። ከቀናት በፊት በአዲስ አበባ በተካሄደ የፖሊሲ ፎረም ላይ ጌዲዮን ጢሞቴዎስ የተባሉት ሹመኛ ላደረጉት ንግግር አቶ የማነ ምላሽ ሰጥተዋል። ጌዲዮን ኢትዮጵያ የኤርትራ መንግስት በሉዓላዊነቷና የግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ማለታቸውን ተከትሎ አቶ የማነ የብልጽግና ባለስልጣ ባለስልጣናት የሚያደርጉት ንግግር አሳሳቢና አስደንጋጭ ነው ሲሉ ገልጸውታል። ወደብ ለማግኘት እዋጋለው ሲል የከረመው የብልጽግና አገዛዝ ሰሞኑን ደግሞ ወደብ ባላገኝም ኤርትራን እወራለው ሲል በባለስልጣኑ ጌዲዮን በኩል ተናግሯል። በኢትዮጵያና በኤርትራ መካከል የተከሰተው ውጥረት ከኢትዮጵያ የባህር በር መሻት ጋር የተያያዘ አይደለም ሲሉ ጌዲዮን ጢሞቴዎስ አለቃቸው አብይ አህመድ ሲናገሩ የከረሙትን መልሰው አስተባብለዋል። የአብይ ሹመኛው የአዲስ አበባ ዩኒቨርሲቲና ሆርን ሪቪው በጋራ አዘጋጁት በተባለው የውጭ ግንኙነት ፖሊሲ መድረክ ላይ በወቅታዊ የአፍሪካ ቀንድ ጉዳዮችና የአገዛዙን የውጭ ግንኙነት ፖሊሲ ዙሪያ ማብራሪያ ሰጥተዋል። ባለስልጣኑ ኤርትራ መውረራችን አይቀርም ሲሉ በአደባባይ የጦርነት ነጋሪት ጎስመዋል። በአሁኑ ጊዜ የዜና ርዕሶችንና የማህበራዊ ሚዲያ አስተያየቶችን በጥቂቱ በመመልከት ብቻ የአፍሪካ ቀንድ እጅግ አስቸጋሪ በሆነ ወቅት ውስጥ እንዳለ በግልጽ መረዳት ይቻላል ሲሉም ህዝቡን ደግፈን የሚል ሌላ ሽብር ነጽተዋል። ከ1960 እስከ 2025 ያለውን ጊዜ ብንመለከት ከኤርትራ ነጻነት በፊትም ሆነ በኋላ ግጭትና ውጥረት በኤርትራና በኢትዮጵያ መካከል እንደ ህግ ሆኖ የቆየ እንጂ አሁን ላይ ያለው የተለየ ክስተት አይደለም ሲሉ ጦርነቱ ግዴታ መሆኑን ጌዲዮን ተናግረዋል። በአርሲው ጥቃት ማዘኑን የገለጸው የዓለም አብያተ ክርስቲያናት ምክር ቤት አስቸኳይ መፍትሄ እንዲሰጥ አሳሰበ። የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጸሐፊ ቄስ ፕሮፌሰር ጄሪ ፒላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት ደብዳቤ በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ሕይወታቸውን ባጡ ሰዎች የተሰማቸውን ሀዘን ገልጸዋል። ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመለክታል ያሉት ጠቅላይ ጸሐፊው አክለውም በአስቸኳይ እርቅ መፈጸምና ለሁሉም የሕብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ያስፈልጋል ብለዋል። ቄስፕሌይ የዓለም አብያተ ክርስቲያናት ምክር ቤት መሰል የአመጻ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ ለሰላምና ና ለማህበረሰባዊ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፉን ይገልጻል ብለዋል። በሁሉም ደረጃ ያሉ መሪዎች የግጭቶችን ስር መንስኤ ለመፍታት ውይይትና ምክክር እንዲጎለብት እንዲሁም የሰውን ህይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸው እንጸልያለን ሲሉ ገልጸዋል። አያይዘውም ምክር ቤቱ በዚያ አስከፊ ሀዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከኢትዮጵያ ህዝብ ጋር በማይናወጥ አጋርነት ይቆማል። ብለዋል በመጨረሻም በጥቃቱ ህይወታቸውን ላጡት ነፍሳቸውን በሰላም እንዲያሳርፍልን እንዲሁም ለተጎዱት ሁሉ መጽናናትና ጥንካሬን ይሰጥልን ዘንድ አምላካችንን በጸሎት እንማጸናለን ብለዋል። የዓለም አብያተ ክርስቲያናት ምክር ቤት በዓለም ዙሪያ ከ120 በላይ አገሮች የተውጣጡ 356 አብያተ ክርስቲያናትን ያቀፈ ዓለም አቀፍ ህብረት ሲሆን በዓለም ዙሪያ ከ580 ሚሊዮን በላይ የሚሆኑ ክርስቲያኖችን ይወክላል። በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ ከ5 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ማስታወቁ ይታወሳል። መምሪያው ጥቅምት 192018 ዓ ም በወጣው ባወጣው መግለጫ የተገደሉት ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢው የሚኖሩ የቤተክርስቲያኗ ተከታዮች መሆናቸውን ገልጾ እንደነበርም አይዘነጋም። ይህንን ተከትሎ ከሀገር ውስጥ እስከ አለም አቀፍ የተቀሰቀሰው ቁጣ ያስደነገጠው አገዛዙ የኢትዮጵያ ሃይማኖት ተቋማት ጉባኤ በተባለው ስብስብ በኩል ህዳር 1 2018 ዓ ም ይፋ ባደረገው ሪፖርት ግድያው ሃይማኖት ተኮር አይደለም ሲል ቤተክርስቲያኗን ማጣጣሉ ይታወቃል። አፋባሀ በተለያዩ ቀጠናዎች በቀጠለው ተጋድሎ ወሳኝ ድል ማስመዝገቡን አስታወቀ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር የበፍቃዱ በላይ ክፍለ ጦር ድልን መቀናጀቱን አስታውቋል። የአብይ አህመድ አገዛዝ አጼ ዘረ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር አባላት አሉበት ወደ ተባለው ቀጠና ዘልቆ በመግባት ከበባ ለማድረግ ቢሞክርም በአጸፋዊ እርምጃ ሙትና ቁስለኛ ሆኗል። ከጉንዶ መስቀል በመነሳት ከእግራኝ ሙቀጫ እስከ ሀንቁ ባለው ቀጠና ከስድስት ሰዓት በላይ የወሰደ ውጊያ በማድረግ አገዛዙን ሶስት መኪና አስክሬን በማስታቀፍ ድል ማድረጋቸውን እዙ አስታውቋል። አገዛዙ በዘጠኝ ሬጅመንት በሜካናይዝድ የታገዘ ውጊያ ቢያደርግም ከጧቱ 11 ሰዓት እስከ ቀኑ ሰባት ሰዓት በተካሄደው መደበኛ ውጊያ እቅዱ ከሽፎበታል። አሁን ላይ የማህበረሰቡ የሰብል መሰብሰቢያ ወቅት መሆኑን በመጠቀም አርሶ አደሩን እያሰቃየ ያለው አገዛዙ ንጹሐንን ከማጥቃት የዘለለ ውጤት አላገኘም ሲል የአፋ ባህ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ በኛ አማራ የታዘዘ መረጃውን አድርሶናል። በሌላ ቀጠና ደግሞ አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ጽናት ክፍለ ጦርና ልጅያሱ ኮር 23ተኛ ክፍለ ጦር የሻለቃ ቃኞች በጥምረት የብልጽግና ቡድን ላይ ልዩ ኦፕሬሽን ፈጽመዋል። በፓትሮል አራት ያገዛዙ መከላከያ አመራሮችም ሲንቀሳቀሱ በአራቱም አመራሮች ላይ በተወሰደባቸው እርምጃ ተደምስሰዋል። ዛሬ ህዳር 6 2018 ዓ ም ከደላንታና ከተንታ ወረዳ መነሻውን አድርጎ ሲንቀሳቀስ በነበረው የአገዛዙ ሰራዊት ላይ ፋ ች በወሰዱት ጠንካራ ኦፕሬሽን ሙትና ቁስለኛ አድርገዋል። በዚህም ከአራቱ ከፍተኛ አመራሮች በተጨማሪ በርካታ የስርዓቱ ወታደሮች ከጥቅም ውጭ ሆነዋል። ይህ በእንዲህ እንዳለ የአብይ አህመድ የጥፋት ቡድን የመማሪያ ቁሳቁሶችን በሸዋ በረኸት ወረዳ እየዘረፈ መሆኑ ታውቋል። ይህ የብልጽግና አገዛዝ የአውደ ውጊያ ሽንፈቱን መቀበል ሲያቅተው ንጹሐንን ከመጨፍጨፍ ባለፈ የትምህርት ቤት ቁሳቁስ በመዝረፍና የህዝብ መገልገያ መሠረተ ልማቶችን በማውደም ማህበረሰቡ ለከፋ ችግር እንዲጋለጥ እያደረገ እንደሆነ ደቡብ አማራ ቀጠና ሰላም ነው እዛ አስታውቋል። ቡድኑ በሰሜን ሸዋ በረኸት ወረዳ ምንታምር ቀበሌ የሚገኝ የመጀመሪያ ደረጃ ትምህርት ቤት የመማሪያ ቁሳቁስ በመዝረፍ የተለመደ እኩይ ተግባሩን ፈጽሟል ተብሏል። በዩናይትድ ኪንግደም የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች በአገሪቱ በቋሚነት አይቆዩም ተባለ። ይህ ጉሌ የፖሊሲ ለውጥ የፊታችን ሰኞ በአገር ውስጥ ሚኒስትሯ ሻባና መህሙድ በኩል በምክር ቤት ይፋ ይደረጋል ሲል ቢቢሲ ዘግቧል። በፖሊሲው መሰረት ጥገኝነት ያገኙ ስደተኞች በዩኬ ለተወሰነ ጊዜ ብቻ የሚቆዩ ይሆናል። ዩኬ ጥገኝነት ጠያቂዎችን በዘላቂነት የምታኖርበት አሰራር ሊለወጥ እንደሆነ የተገለጸ ሲሆን፣ የፖሊሲ ለውጥ የተደረገው በጀልባ የሚገቡ ስደተኞችን ቁጥር ለመቀ ነስ ነው ተብሏል። የጥገኝነት ጥያቄያቸው ተቀባይነት ያገኘ ሰዎች አገራቸው መመለስ አስጊ አይደለም ተብሎ በሚታመንበት ወቅት ላይ ወደ አገራቸው እንዲመለሱ ይደረጋል። አሁን ላይ ዩኬ ለጥገኝነት ጠያቂዎች የአምስት ዓመት የቆይታ ጊዜ ትፈቅዳለች ያለው ዘገባው ከዚያም ስደተኞች በዩኬ በዘላቂነት ለመቀጠል ማመልከት ይችላሉ ሲል አክሏል። ዩክሬናውያን ስደተኞች ለሶስት ዓመት እንዲቆዩ ከተደረገ በኋላ ቆይታቸውን እንዲያራዝሙ ይፈቀድላቸዋል። የመንግስት ውስጥ አዋቂዎች የፖሊሲ ለውጡን ትልቅ ሲሉ ገልጸውታል። የዴንማርክ ግራ ዘመም ሶሻል ዴሞክራት መንግስት በአውሮፓ ጠንካራውን የስደተኞች ፖሊሲ በመተግበር የሚታወቅ ሲሆን ፖሊሲውንም አወድሶታል። ጥገኝነት ጠያቂዎች የሁለት ዓመት የመኖሪያ ፍቃድ ከተሰጣቸው በኋላ በድጋሚ ማመልከት አለባቸው። ዜግነት ለማግኘት ያለው ሂደት ግን ከጊዜ ወደ ጊዜ ፈታኝ እየሆነ መጥቷል ተብሏል። የዴንማርክን አሰራር ያደነቁት የዩኬ ሀገር ውስጥ ጉዳይ ሚኒስትር በምርጫ ወቅት የተሻለ የህዝብ ድምፅ ያስገኘ አካሄድ ነው ሲሉም አሞካሽተውታል። የዩኬ ሌበር ፓርቲ ጠንካራ እርምጃ ካልወሰደ የጨለማ ኃይሎች ይወርሱናል ሲሉም አስጠንቅቀዋል። ዴንማርክ ስደተኞች ቤተሰቦቻቸውን የሚወስዱበትን ሂደት በማራዘም የምትታወቅ ሲሆን ይህ አሰራርም በአገር ውስጥ ጉዳይ ሚኒስትሯ ተወድሷል። ዩኬ ለስደተኞች ያላት መልካም አቀባበል በጀልባ ወደ አገሪቱ የሚገቡ ጥገኝነት ጠያቂዎች ቁጥር እንዲጨምር ማድረጉን ገልጸዋል። ከአደጋ ለሚሸሹ ሰዎች ከለላ መስጠታችንን እንቀጥላለን፣ ግን ስርዓት ማስጠበቅ አለብን ሲሉም በማህበራዊ ሚዲያ ገጻቸው ጽፈዋል፣ በማለት ዘገባው አስነብቧል።